እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በውስጣችሁ እንደሚኖር አታውቁምን? አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16። ንስሐ ከየትኛውም ውሃ በላይ ነፍስን ታጸዳለች ይላል። ነፍስ በርግጥ በእንባ ውሃ ካልሆነ በምንም ውሃ አትመጣ። ስለዚህ ንስሐ ምንመለስበት ነው ማለት ነው። የቤተ መቅደሳችንን የልባችንን ቤተ መቅደስ ለአምላካችን ለክርስቶስ ንጹህ አድርገን የምንዘጋጅባት መሳሪያ ነች ንስሐ። የክፋት ሐሳብ ዘወትር የሚፈታተንን ከሆነ ያንን ሐሳብ ድል የምናደርግበት በጾምና በጾም ነው መሳሪያችን። ታላቁ የክርስቲያን ታላቁ መሳሪያ ጾምና ጸሎት። በስማአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በስማ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በስማ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቤቱ ቸር ሰውን ወዳጅ ቤታችን መድኃኒታችን ኢየሱስ ክርስቶስ ሆይ ቃልህን እንማር ዘንድ ንጹህና ክቡር በሆነው በመለኮታዊ ብርሃንህ ልቡናችንን አብራልን የወንጌልህን ቃል እናውቅ እንሰማ እንኖረውም ዘንድ መልካም የሆነ ፈቃድ ይሆንልን። እንደምን ቆያችሁ? እንደምን አላችሁ? እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ፣ የእግዚአብሔር መንፈስ በውስጣችሁ እንደሚኖር አታውቁምን? አንደኛ ቆሮንጦስ ምዕራፍ 3 ቁጥር 16። ቤተክርስቲያናችን በዚህ ሳምንት ምኩራብ ብላ ይህንን ሳምንት ጠርታ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አይሁድ ቤተ መቅደስ ገብቶ ይሸጡ ይነግዱ ይለውጡ የነበሩትን ማውጣቱን እንዲሁም ቤቴ የጸሎት ቤት ትባላለች ብሎ አዋጅ መናገሩን ማስታወሱን አስቀድሞ በኢሳይያስ በሕዝቅኤልም የተነገረውን ይችስ የእግዚአብሔር የጸሎት ቤት ነች የሚለውን ቃል አምላካችን፣ የነቢያት አምላክ የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ወደ ቤተ መቅደስ ገብቶ ይችስ የኔ የጸሎት ቤት ነች የጸሎት ቤቴ ትባላለች ብሎ መናገሩን ትዘክራለች፣ ታስታውሳለች በዐቢይ ጾም በሦስተኛው ሳምንት እኛም ጌታችን ይቺ ቤቴ ነች ያለው የአይሁድን ቤተ መቅደስ ብቻ ሳይሆን የእኛንም ሰውነት ነውና የቅዱስ ጳውሎስን ይህንን ወደ ቆሮንጦስ ሰዎች የላከላቸውን መልእክት መነሻ አድርገን ቤተ መቅደስ ስለተባለ ሰውነታችን የምንማማር ይሆናል እግዚአብሔር አምላካችን እውቀቱን ጥበቡን ለሁላችን ያድለን። ሐዋርያው ቅዱስ ጳውሎስ ለቆሮንጦስ ሰዎች ሁለት መልእክታት ልኳል። በመጀመሪያው መልእክቱ እናንተ ራሳችሁ የእግዚአብሔር ቤተ መቅደስ መሆናችሁን አታውቁምን ብሎ ይናገራል የእግዚአብሔር መንፈስስ በውስጣችሁ እንደሚኖር አታውቁምን ብሎ ይጠይቃል። ታዲያ ሐዋርያ ቅዱስ ጳውሎስ የእግዚአብሔር ቤተ መቅደስ ናችሁ ሲል ምን ማለቱ ነው የሚለውን በማየት እንጀምራለን። የመጀመሪያው የእግዚአብሔር ቤተ መቅደስ፣ የእግዚአብሔር ማደሪያ መባላችን ሕያው የሆነው እግዚአብሔር በውስጣችን ስላለን፣ ሕያው የሚያደርገን እግዚአብሔር በውስጣችን ስላለ ዓለማትን ሁሉ የፈጠረ እግዚአብሔር አምላክ ህልውናን የሰጠው ለሁሉም ፍጥረታት ወይም ደግሞ ሁሉም ፍጥረታት ህልውናን የሚያገኙት ህልው መሆኑን የሚያገኙት ኤግዚስት ማድረግ የሚችሉት በህይወት መቆየት ብቻ አይደለም። መኖርን ያገኙት ከእግዚአብሔር አምላክ ዘንድ ነውና ህልው ይባላል። ሊቁ አጉስጢኖስ የቅዱስ ዳዊትን ወደ ሲኦል ብወርድ አንተ በዚያ አለ የሚለውን የመዝሙር ክፍል እንዲሁም የቅዱስ ጳውሎስን ደግሞ ሁሉ በእርሱ ሆነ የሚለውን ቃል ይዝና እነዚህን ሁለት ቃላት አንድ ላይ አድርጎ ሲተረጉም ምን ይላል? በሲኦል ውስጥ ያሉት እንኳን ሁሉ ህልውናን የሚያገኙት ህልው የሚሆኑት በእግዚአብሔር ቅዱስ መንፈስ ነው ብሎ ይናገራል። ህልውናን ሁሉም የሚያገኙት በእርሱ ነውና ብሎ ያስተምረናል። እና ቅዱስ ጳውሎስ እንደተናገረው፣ ሊቁ አጉስጢኖስ እንደተረጎመው ህይወትና ህልውናን የምናገኘው በእግዚአብሔር ዘንድ ነውና እግዚአብሔር በእኛ ውስጥ አለ ህያው ሊያደርገን ህልው ሊያደርገን እግዚአብሔር አለ ይህ የሆነው ግን እግዚአብሔር ማደሪያ ስላስፈልገው አይደለም መሳሳት የሌለብን ነገር ይህ የሆነው እግዚአብሔር ማደሪያ ስላስፈልገው አይደለም ይህ የሆነው የእግዚአብሔር በእኛ ማደር ለእኛ ስለሚያስፈልገን የነብስ ነብስ ነው እግዚአብሔር የነብሳችን ነብሷ ነው እግዚአብሔር ነብሳችን ያለ እግዚአብሔር ህልው አይደለች ስጋ ቆሞ ለመራመድ ነብስ እንደሚያስፈልገው እንዲሁ ነብሳችን ደግሞ በህይወት እንድትቆይ እግዚአብሔር ያስፈልጋታል። ለዚያ የነፍሳችን ነብስ ነው። ማር ይስሐቅ በድርሳኑ ላይ ሞታ ለነብስ ረሂቅ እግዚአብሔር ይላል። የነብስ ሞቷ ከእግዚአብሔር መራቅ ነው። ስለዚህ እግዚአብሔር አምላካችን በሁላችን ውስጥ ህልው ሊያደርገን ያድራል። ለዚህ የእግዚአብሔር ማደሪያ የእግዚአብሔር መቅደስ ተብለን ተጠርተናል። ሌላው መቅደስ የመባላችን ምስጢር በአንድ መቅደስ ውስጥ መቼም የሚመለከው መስዋዕት የሚቀርበው ያ መቅደስ ለተሰየመለት አምላክ። ቅዱስ ጳውሎስ በአቴንስ ጎዳና እየተዘዋወረ በሚሰብክበት ጊዜ ብዙ መቅደሶችን አስተውሎ ነበር። ለብዙ ጣወታት የተሰየሙ እነዚህ መቅደሶች ውስጥ ስንገባ የምናገኘው የተቀረጸ ምስል ለነዛ ሰዎች ወይም ደግሞ በነዛ ጣዖታት ሰውም ሊሆኑ ይችላሉ። የተቀረጸ ምስል ነው የምናገኘው በውስጥ የሚቀርበው መስዋዕት የሚቀርበው ምስጋና ለእነርሱ። ስለዚህ አንድ መቅደስ ለተሰየመው አምላክ እንደሚመስል፣ ወይም ደግሞ አንድ መቅደስ የሚመለክበትን አምላክ እንደሚመስል እኛ ደግሞ የእግዚአብሔር መቅደስ መባላችን የፈጠረንን እግዚአብሔርን መምሰል ስላለብን ነው። እግዚአብሔር በእኛ ህይወት መገለጽ ስላለበት ነው። ጳውሎስ ለቆሮንቶስ ሰዎች ሁለተኛ መልእክቱን ሲልክላቸው ምን ብሎ ይነግራቸዋል? የክርስቶስ መልእክተኞች መሆናችንን የክርስቶስ እንደራሴ መሆናችንን አታውቁምን ብሎ ያስታውሳቸዋል። እንደራሴ ማለት አሁን በዘመነኛ አጠራሩ አምባሳደር የምንለው ቃል ማለት ነው። እና ክርስቲያኖች የክርስቶስ እንደራሴዎች ናቸው። ክርስቶስ እርሱነቱን ለዓለም የሚገልጥበት፣ እርሱነቱን ለዓለም የሚያሳይባት ነው ናቸው ክርስቲያኖች። ክርስቲያን ማለት በልቡ ክርስቶስ ያልተወደዱትን ፍቅር ያጡትን የሚወድበት የተጎዱትን የወደቁትን የተጎሳቆሉበትን የሚያነሳበት ሰሚ ያጡትን የሚሰማበት ነው። አንድ ክርስቲያን ማለት ነው ለክርስቶስ። ስለዚህ እንደራሴዎች ነን የክርስቶስ መልእክተኞች ነን፣ ክርስቶስን እንመስለዋለን። በብሩህ ቀን ፀሐይን ቀና ብለን ማየት እንደማንችል ወይም ደግሞ ፀሐይን ለማየት እንደሚያስቸግረን እንዲሁም ክርስቶስን በህይወታቸው ባሉበት የህይወት ሁኔታ ኃጢአት ሊሆን ይችላል። በኃጢአት መጎሳቆል በተለያዩ ምክንያቶች ክርስቶስን ማየት ያልቻሉ ሰዎች እኛን አይተው ክርስቶስን እንዲያዩ ቤተክርስቲያን ተጠብቃለች። ክርስቶስ አምላካችን ራሱ ይጠብቃል። በሕይወታቸው ወንጌልን ከቶ ማያነቡ ሰዎች አሉ። ብቸኛ የሚያነቡት ወንጌል የኛ ህይወት ይሆናል እና የምንኖረው ህይወት እንዴት ያለ ህይወት መሆን አለበት? በዓለም ላይ ያለ ወንጌል ተሰብስቦ ቢቃጠል ቢጠፋ፣ እኛን እያዩ ፀሐፍ ድጋሚ ወንጌልን መጻፍ የሚያስችላቸው ወንጌላዊ የሆነ ህይወት ነው መኖር ያለብን። ክርስቶስ የተገለጠበት ክርስቶስ የሚታይበት ህይወት ልንኖር ይገባል። ያን ጊዜ የክርስቶስ ማደሪያ እንሆናለን ማለት ነው። ለዛ የሚጠበቅብን ክርስቶስን መምሰል ስለሆነ ወይም የእርሱን ደራሲዎች መሆን ስለሆነ የክርስቶስ ማደሪያ ተብለናል ብለው የቤተ ክርስቲያናችን ሊቃውንት ያስተምሩናል። ታላቁ ቅዱስ ዮሐንስ ቤተክርስቲያናችን ታላቁ ሰባኪ ምን ብሎ ይናገራል? ከብዙ ሺህ ስብከት አንድ አርአያነት ያለው ህይወት እጅጉን ይልቃል። ህይወታችን ክርስቶስን ዘወትር የሚሰብክ ዘወትር የሚያሳይ መሆን እንዳለበት ሲያስተምር፣ እንደውም በታሪክ የምንመለከተው አንድ አጋጣሚ አለ። በአስረኛው ክፍለ ዘመን የሩሲያ ንጉሥ የሀገርን ህዝብ አንድ የሚያደርግልኝ ሃይማኖት ፈልጋለሁ ብሎ ልዑካንን ወደ ተለያየ ሀገር ይልካል ደህና የሆነውን ህዝቡን አንድ የሚያደርግልኝን እምነት ይዛችሁ ትመጡ ዘንድ ብሎ ተልዕኮ ሰጥቷቸው ከላካቸው ልዑካን መካከል አንደኛው ልዑክ ወደ ቁስጥንጥንያ ወይም ወደ ቆንስጣንጥኖቱ ይሄዳሉ። በዚያም ወደ ሀጂያ ሶፊያ ገብተው መቅደሲቷንና በመቅደስ ውስጥ ያሉትን ክርስቲያኖች ምዕመናን ያያሉ። ያን ጊዜ እንዲህ ብለው ይናገራሉ። በምድር ይሁን በሰማይ በየት እንዳለን ማወቅ ተሳነን። እንዲህ ያለ ድንቅ ውበት በምድር ላይ እንዴት ሊኖር ይችላል? እርግጠኛ ሆነን መናገር የምንችለው አምላክ በሰው በነዚህ ሰዎች ዘንድ እንዳለ ብቻ ነው ብለው መልእክትን ለሩሲያው ንጉሥ መልሰው ጽፈው ይሄዳል። በዚህ ድንቅ የቤተ መቅደሱ ውበት ተማርከው በሁለት መቅደሱ ውበት ነው የተማረኩት። በሰዎቹና በሃጊያ ሶፊያ ቤተክርስቲያን ቤተ መቅደስ ውበት ተማርከው ክርስትናን ተቀብለው ወደ ሀገራቸው ይዘው ከአስረኛው ክፍለ ዘመን ጀምሮ ከ988 ዓመተ ምሕረት ጀምሮ ሩሲያ ክርስትናን ተቀብላል እና ክርስቲያኖችም ሊኖረን የሚገባው ህይወት እንዲህ ያለ ህይወት ነው። በክርስቶስ ውበት ያለው ህይወት፣ ወንጌል የሆነ ውበት፣ የአማኒያን አማኒ የሚሆኑበት ውበት፣ የእኛን ክርስትና አይተው ወደ ክርስትና የሚሳውበት። ስለዚህ እኛ የክርስቶስ እንደራሴዎች ነው። ክርስትና ላልደረሳቸው ክርስቶስን ለማያውቁ በህይወታችን ክርስቶስን እንገልጥላቸው ዘንድ ፀሐይ የተባለ ክርስቶስ ለማየት እርሱን ህይወት ብጠነክርባቸው ህይወት ቢከብዳቸው እንደ ደመና ሆነን የፀሐይ ክርስቶስን ውበት እየፈነጠቅን እያበራን ወደ ክርስትና ሰዎችን የምናመጣ እንሆን ዘንድ ነው ኃላፊነታችን። ለዚህም ነው ምን የተባለው የመንፈስ ቅዱስ ማደሪያ ቤተ መቅደስ የተባለ ሌላው ሶስተኛው መቅደስ የመባላችን ምስጢር ለእግዚአብሔር አምልኮ የተለየን የተቀደስን ስለሆነ ቅዱስ የሚለውን ቃል ስንመለከተው ቅዱስ ማለት የተለየ የተመረጠ ማለት ነው። አንድ ቤተ መቅደስ የእግዚአብሔር አምልኮ ብቻ ነው በውስጡ የሚደረግበት አይደለም። ለእግዚአብሔር ስግደት፣ አምልኮ፣ ቅዳሴ፣ ምስጋና የሚቀርብበት ነው። ቤተ መቅደስ እንዲሁ እንደሆነ ሁሉ ህይወታችንም ክርስቲያኖች ስንጠራ ለእግዚአብሔር አገልግሎት ነው የተጠራሉ የዓለም ከንቱን ሐሳብ በውስጣችን እንድናመላለስ አይደለም፣ የኃጢአትን ሐሳብ በውስጣችን እንድናመላለስ አይደለም። የእግዚአብሔር የሆነውን ከዓለም ዘንድ የሆነውን አይደለም፣ በዓለም ሳለን ከዓለም ዘንድ የሆነውን ሳይሆን እግዚአብሔር ዘንድ የሆነውን ብቻ እንድናስብ እንድንሰራ ነውና የተጠራ ነው። አንዳንዶቻችን ዓለምንና እግዚአብሔርን በአንድ መቅደስ፣ በልባችን መቅደስ ለማምለክ እንሞክራለን። እንዴት ይሆናል? በአንድ መቅደስ ሁለት አማልክት ይመለካሉን? ፈጽሞ ስህተት ነው። ቅዱስ ጳውሎስ ምን ብሎ ይነግረናል? እዛው ሁለተኛ ቆሮንቶስ መልእክቱ ላይ ሲነግራቸው የእግዚአብሔር ቤተ መቅደስ ከጣዖት ጋር ምን ስምምነት አለው ይላል። እርካሽ የሆነ የኃጢአት ሀሳብ ከእግዚአብሔር ሀሳብ ጋር ምን ስምምነት አለው ወደ ልባችን መቅደስ የምናስገባው? ለዚህ መቅደስ መባላችን ለእግዚአብሔር የተለየለን ቤታችን አሁን በምናስበው በዚህ የዐብይ ጾም ሳምንት ወደ ቤተ መቅደስ ከገባ በኋላ ርግብ የሚሸጡትን ሰዎች ምን ነበር ያላቸው? ይህንን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታደርጉት አለም። ክፉ የሆነ ምግባሯን፣ ክፉ የሆነ ሀሳቧን የምትነግድብን የምትሸጥብን እንሆን ዘንድ የተገባ አይደለም። የእግዚአብሔር ቤተ መቅደስ ነንና ታዲያ መቅደሱን እያረከስን ስንቶቻችን በመሸማቀቅ በጭንቀት ነው ያለን። ከብዶን እንዴት ነው ይህንን እግዚአብሔር ቤተ መቅደስ የምናነፃው ብለን የጨነቀ ለዚህ መፍትሄው መቅደሱን ጅራፍ ይዞ ገብቶ ተነሱ፣ ውጡ፣ ይህ የአባቴ ቤት የጸሎት ቤት ይባላል ወዳለው ወደ ክርስቶስ አምላካችን መጸለይ። ዳዊት በመዝሙሩ ሲጸልይ አባቶቻችን ይህንን በነሐሴ ጊዜ በተለይ እንሰማዋለን። እመቤታችን ባረፈች ጊዜ ይህንን እንሰማለን። አቤቱ ወደ ማረፊያ ተነስ አንተና የኃይል ታቦት የሚለውን ቃል ይህንን ጸሎት ልንጸል ይገባል። የማረፊያ የኃይል ታቦት የተባለችው አንድ እመቤታችን ነች። የመንፈስ ቅዱስ የአብ ኃይል ክንድ የተባለ ደግሞ ኢየሱስ ክርስቶስ ነው። አቤቱ ተነስ የእረፍት ቦታ እኔ ተጎሳቁ ያለው በኃጢአት ወድቅ ያለው ክፉ በሆነ ልማድ፣ ክፉ በሆነ ሀሳብ ተጥያለውና አቤቱ ጌታ ሆይ ተነስተህ ወደ እኔና ብለን ጸሎት ልናደርግ ይገባል። መቅደስ የተባለ ሰውነታችንን እንዴት ነው ማጽዳት የምንችለው? ቤታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ገብቶ ያርፍበት ዘንድ እንዴት ነው ማጽዳት ምን ይችላል የሚለውን ጥቂት ነጥቦችን እንመልከት። የመጀመሪያው ንስሐ ነው። ክርስቶስ ወደዚህ ምድር አስቀድሞ መምጣት በፊት ቀደም ተብሎ ተልኮ የነበረው ፀያሄ ፍኖት መንገድ ጠራጊ የተባለው ቅዱስ ዮሐንስ አፈወርቅ ቅዱስ ዮሐንስ ይቅርታ፣ ቅዱስ ዮሐንስ መጥምቀ መለኮት ወደ ምድር በመጣ ጊዜ የሰበከው ዓለምን ለክርስቶስ ለማዘጋጀት የሰበከው የነበረው ስብከት ምን የሚል ነበር? ንስሐ ግቡ የሚል ነበር። ሰዎች ዓለም ክርስቶስን ለመቀበል የመጀመሪያው ሪኳየርመንት የመጀመሪያው ቅድመ ሁኔታ ምን ማድረግ ነው? ንስሐ መግባት ነው በዚህ ምን እንረዳለን? ወደ ሰውነታችን ክርስቶስን ለመቀበል የመጀመሪያው ሂደት መሄድ ያለብን ምን ማድረግ ነው? ንስሐ መግባት ነው። ንስሐ መጸጸት ነው፣ መመለስ ነው ከክፋት መንገዳችን፣ ከእግዚአብሔር ጋር መታረቅ ነው። ወደዚያ በደል ኃጢአት ላለመመለስ መማል አለመመለስም ነው። ደግሞ መሐላው ብቻም አይደለም። ታላቁ ቅዱስ ባስልዮስ ዘቂሳርያ አሁን እንዳልነው ንስሐ የቆሸሸ መቅደሳችንን የምናነጻበት አንደኛው መንገድ ነው ብለናል። አይደለም ባስልዮስ ሊሆን ዘቂሳርያ ምን ብሎ ይናገራል? ንስሐ ከየትኛውም ውሃ በላይ ነፍስን ታጸዳለች ይላል። ነፍስ በእርግጥ በእንባ ውሃ ካልሆነ በምንም ውሃ ትመጣ። ስለዚህ ንስሐ የምንመለስበት ነው ማለት ነው። የቤተ መቅደሳችንን የልባችንን ቤተ መቅደስ ለአምላካችን ለክርስቶስ ንጹሕ አድርገን የምንዘጋጅባት መሳሪያ ነች። ንስሐ ከቶ ፈጽሞ ካልበደለ ሰው በንስሐ የተመለሰ ሰው በታላቅ ክብር ያንፀባርቃል ብሎ ይናገራል። ምክንያቱም መታገል የበለጠ ዋጋ አላት ነው። ስለዚህ ንስሐ አዲስ ድንግል የምታደርገን መመለሻችን ነች፣ የመታጠቢያችን ነች፣ በልባችን ያለውን ቆሻሻ የምናጥብባት ማለት ነው። ይህንን ስንል ግን ንስሐ ከገባን በኋላ የኃጢአት ፈተና ያቆማል ማለት አይደለም። መሳሳት የለብን እንደውም ይበረታብናል እኮ ዲያብሎስ። ከፍ እያልን ስንመጣ ወደ እግዚአብሔር በቀረብን ስንመጣ እኛን ለማሰናከል ሰራዊቱን ያሰማራል። በብዙ ፈተና ይፈትነን እና አንዴ ንስሓ ከገባን በኋላ ሲፈትነን የነበረው የዝሙት ሐሳብ፣ ክፉ ሐሳብ፣ ክፉ ልማድ ያቆማል ማለት አይደለም። በአንዴ አያቆምም። የንስሓን ሂደት እንደ ቁስል የማከም ሂደት መመልከት ነው ያለው። ቁስል በአንዴ እንደማይሽር እንዲሁ መታጠብ እንዳለበት እንዲሁ ከዛ መድረቅ እንዳለበት ከዛ መድኃኒት መቀባት እንዳለበት ከመድኃኒቱም በኋላ ሌላ መድኃኒት መቀባት እንዳለበት ንስሐም እንዲሆን ግን በአንድ ድንጋይ እንደማይቆም መንፈሳዊ ህይወታችን፣ መንፈሳዊ ህይወት ተጋድሏችን፣ ብቃታችን ድንጋይ በድንጋይ ካብ በካብ ላይ ነው የሚገነባው። ስለዚህ በተጋደልን ጊዜ፣ በፈተና በተመታን ጊዜ፣ በወደቅን ጊዜ ተስፋ ልንቆርጥ አይገባል። አሁንም ክርስቶስ አምላካችንን ተስፋ እያደረግን ልንጸና ይገባል፣ ልንጸና ይገባል። ያን ጊዜ በበረታን ጊዜ በታገልን ጊዜ የኃጢያት ፈተናን ዘወትር እየተነሳን ከታገል ዘወትር ከኃጢአትና ከክርስቶስ ክርስቶስን ከመረጥን፣ ያን ጊዜ የእግዚአብሔር ጸጋ ለእኛ ተሰጥቷል። ፍሬን እንበላለን፣ ፍሬን እናገኛለን። ስለዚህ ጸንተን መታገል ይኖርብናል፣ ጸንተን መቆየት ይኖርብናል። ንስሐ አባቶቻችን ሲያስተምሩን፣ ንስሐ ምንን ትመስላለች? አትክልተኛን ትመስላለች። በዱር ውስጥ እጅግ በጣም ጣፋጭ የሆነ የወይን አትክልትን ለመትከል እንደሚፈልግ አትክልተኛ ትመስላል። ወደ ዱር ሄደን የወይን አትክልትን በአንድ ያንዘራ ምክንያቱም በዛ ውስጥ ጥቅጥቅ ያለ ዛፍ አለ፣ ደኑ አለ፣ አረም አለ፣ እሾህ አለ ይገልብናል። የመጀመሪያው ሥራችን የሚሆነው እሾሁን ምን ማድረግ ነው? መንቀል ነው። አረሙን መንቀል እሾሁን ማጥፋት ነው። ንስሐ እንዲህ ነች። ክፉ ኃጢአትን ክፉ ልማድን መጀመሪያ ማድረግ እናቆማለን። ከዛ እንመለሳለን። የመጀመሪያው ሂደታችን ይህ። ሁለተኛው ሂደት ይህንን ክፉ ኃጢአት ካስወገድን በኋላ የዚህን ክፉ ኃጢአት ምንጭ እናስወግዳል። አረምን ከላይ ብቻ አንቆርጠውም አይደለ፣ ከስር መሰረቱን እንነቅለዋለን፣ ደግመን ወደዛ ኃጢአት እንዳንመለስ። አንዳንድ ኃጢአቶች አሉ፣ ምንጭ ያላቸው ኃጢአቶች። አብዛኛው ኃጢአት ምንጭ አለው፣ መነሻ አለው። ክፉ ልማዳችን ምንጭ አለው ያንን ክፉ ልማድ ማቆም ብቻ ሳይሆን የክፉ ልማዱን ምንጭ ማድረቅ ያስፈልጋል። ስለዚህ እንስሐ እንዲህ ነች። ኃጢአትን መስራት ካቆምን በኋላ የዛን ኃጢአት ምንጭ ደግሞ እናደርገዋለን፣ እናደርቀዋለን፣ እንነቅለዋለን ከስሩ አረሙ። ሁለተኛው ደረጃ ይሄ ሶስተኛው ደረጃ አረሙ ጠፍቷልና እሾሁ ጠፍቷልና በዛ ቦታ ላይ መልካም የሆነውን ዘር መትከል፣ መልካም የሆነውን ቃለ እግዚአብሔር መስማት፣ መልካም የሆነውን ተግባር መፈጸም ክርስቲያናዊ ስነ ምግባርን ይዘን ምግባራትን መፈጸም፣ መመጽወት፣ መጾም እንዲህ ያለውን ስራ መስራት ያስፈልጋል። አራተኛው ግን ይህን እንሰራን ብለን መተው የለብንም፣ መጠበቅ አለብን። የተከልነውን ፍሬ ከእንስሳት ከአዋፋት፣ ከአረም መጠበቅ አለብን። በበጎ ምግባራችን ፀንተን መቆየት አለብን። ስለዚህ በንስሐ መመለስ ነው የመጀመሪያው መቅደሳችንን የማንፃት ሂደት ሁለተኛው ሂደት ደግሞ በንቃት አናቀፀ ህይወት የተባሉ የህይወት በሮች የተባሉ ህዋሶቻችንን መጠበቅ ህዋሶቻችንን መጠበቅ። በመንፈሳዊ ህይወታችን ማደግ ከፈለግን ወደ እግዚአብሔር መቅረብ ከፈለግን አይናችንን፣ ጆሯችንን፣ አፋችንን፣ ሆዳችንን፣ እጃችንን፣ እግራችንን መጠበቅ አለብን። መንፈሳዊነት ሲባል እንዲሁ በመንፈስ ብቻ የሚደረግ አይደለም። እነዚህን ህዋሶች ያልጠበቀ ሰው በመንፈሳዊ ህይወቱ እድገት ሊያገኝ አይችልም። እነዚህ ህዋሳት እጅግ በጣም ወሳኝ ስለሆኑ ነው። ታላቁ የቤተክርስቲያናችን ሊቅ ቅዱስ ያሬድ በጾም ወቅት ብሎ ይናገርና፣ ይጹም ልሳን ይጹም እዝን ይጹም ዓይን እያለ የሚናገር ዓይን ይጹም ዞሮ ይጹም አንደበት ይጹም ብሎ የሚናገሩ እነዚህ የስሜት ህዋሶች ክፉ ሀሳብ ወደ ሰውነታችን የሚገባባቸው በሮች ናቸው። በሮች ናቸው። መልካም ሀሳብም ወደ ሰውነታችን የሚገባባቸው በሮች ናቸው። ስለዚህ የኃጢአት ምኞት የኃጢአት ምኞትን በእኛ ውስጥ የሚያቀጣጥሉ ሀሳቦች በአይናችን በጆሮአችን እንዳይገቡ በጣም እጅጉን መጠንቀቅ ይኖርብናል። ምናየውን ምንሰማውን መጠበቅ ይኖርብናል። የጆሮአችንን ውስጠኛ ክፍል አስተውለን አይተነው ካወቅን ውስጠኛ ክፍሉ በእናቱ ማሕፀን ውስጥ የተኛ ህፃን ልጅ ይመስላል። በአእምሯችን በልባችን የሚወለድ ሀሳብ ሁሉ የሚጸነሰው በጆሮአችን በአይናችን ነው። በምንሄድበት ቦታ ነው። እግራችን ከሄደ የሄደበትን ቦታ ይዞ ይመጣል። ስለዚህ መጠበቅ እነዚህ ነገሮች አጽንተን መጠበቅ ይኖርብናል፣ ኃጢአት እንዳይገባ ክፉ ሐሳብ እንዳይገባ። ሶሻል ሚዲያ ፊዳችን እንዴት ያለ ነው? ምንድነው የምናየው? ምንድነው ምን የምንሰማው? የት ነው የምንውለው? የምንናገረው ምን ያለ ሐሳብ ነው? በአንደበታችን ከአንደበታችን የሚወጣው እንዴት ያለ ሐሳብ ነው የሚለው እጅጉን መቆጣጠር ያስፈልጋል። እነዚህን የገደበ እነዚህን በንቃት የጠበቀ ሰው ኃጢያት ወደ እርሱ ከመግባት ይጠበቃል። ይጠበቃል ማለት ኃጢያት ሐሳብ ይጠበቃል እኛ በመንፈሳዊ ሕይወት ያልበቃን እኛ ደካሞች ስለሆንን አንድ የሐሳብ ከገባ ፈትኖ ሊጥለን ይችላልና ገና ሳይገባ ልንመልሰው ከበር ላይ ልናቆመው ይገባል። ይገባል ካልሆነ ሕይወት በሚገባበት በር ሞት መግባት ይችላልና። አብዛኞቻችን በዚህ ዘመን ስልክ እንጠቀማለን። ዘመናዊ ስማርት ዲቫይሶችን እንጠቀማለን። በእነዚህ የማንን ድምፅ ነው እየሰማን ያለ? የእግዚአብሔርን ድምፅ ነው ወይስ በያዝነው ሳጥን በያዝነው ስልክ ዲያቢሎስን በተንቀሳቃሽ ሁኔታ እያዳምጡ ነው? እሱ መምጣት ሳይኖረን ሶሻል ሚዲያ ፊዳችን እንዴት ያለ የምናየው፣ የምንሰማው እንዴት ያለ እግዚአብሔርን ነው እየሰማን ያለ? ቅዱስ ጎርጎርዮስ ዘኑሲስ የተባለ ቤተክርስቲያናችን አባት ምን ብሎ ይናገራል? የትኛውም የምናየው ነገር በውስጣችን ተቀርጾ የሚቀር ምስል ይፈጥራል ሐሳብ ሆኖ በልቡናችን መወለዱ አይቀርምና፣ የምንሰማውን የምናየውን ሁሉ መቆጣጠር አለብን። መልካም የሆነውን መስማት መልካም የሆነውን መምረጥ አለብን። ያን ጊዜ የእግዚአብሔርን ቤተ መቅደስ ሳይቆሽሽ ገና ከሚያቆሽሹት ክፉ ሐሳቦች መጠበቅ መመለስ እንችላለን። የቅዱሳንን ሕይወት ማንበብ ተጋድሏቸውን ለነብሳችን መልካም የሆነውን ዝማሬውን መስማት ያስፈልጋል። ያን ጊዜ እግዚአብሔር ጸጋ ወደኛ ትመጣለች። ሶስተኛው መንገድ የእግዚአብሔርን ቤተ መቅደስ የምናነጻበት ጾም ጾም ነው። የክፋት ሐሳብ ዘወትር የሚፈታተንን ከሆነ ያንን ሐሳብ ድል የምናደርግበት በጾምና በጾም ነው መሳሪያችን። ታላቁ የክርስቲያን ታላቁ መሳሪያ ጾምና ጸሎት ነው። ቀድመን በክፉ ሐሳቦችም ላለመፈተን ታላቁ መሳሪያችን ጾም ነው። ማር ይስሐቅ ምን ብሎ ይናገራል? ወደ ነፍስ መግቢያዋ በር ሆድ ነውና እጅጉን ተጠንቀቀ ብሎ ይመጣል። የነፍስ መግቢያ በር ይሄ አይመስለንም፣ ዓይን ነው እንላለን፣ ማንበብ ይመስለናል። በሆድ ግን እጅጉን እንፈተናል። በምን በላው ነገር እናውቀዋለን እኮ ምን በልተን ስናድር፣ እንዴት ያለ አበላላችን በኋላ ላይ ማታ እንዴት እንደሚያደርገን እናውቃለን። የዝሙት ሐሳብ የዝሙት ጾር ከምግብ ጋር አብሮ ሆኖ እንዴት እንደሚፈትን እናውቃለን። ስለዚህ ምን በላውን መመርመር፣ በህልድሎት አምላካችን እንዳናጣ መጠንቀቅ እጅጉን በጣም ያስፈልጋል። ያን ጊዜ በጾም መንፈሳዊ መሳሪያችን በሆነው በጾም ተጋድለን የኃጢአት ሐሳብን መዋጋት ከዛም ማሸነፍ እንችላለን። ያለ መጠን የሚበላ ሆድ አምላኩን ያጣ ዘንድ ግድ ነው። ለሆዱ የማይጠነቀቅ ጥጋብን የሚያበዛ እግዚአብሔርን አይወድም ይላሉ አቡነ ሺኖዳ። ስለዚህ ከዚህ እጅጉን መጠንቀቅ ያስፈልጋል። ሌላውና እጅግ በጣም ዋነኛው ቤተ መቅደሳችንን የምናነጻበት ቤተ መቅደስ መሆን የምንችልበት ክርስቶስ ክርስቶስ ወደኛ እንዲመጣ ማድረግ ምንችልበት ክርስቶስን ክቡር ጋውን ቅዱስ ደሙን በመቀበል ያን ጊዜ የእግዚአብሔር ፍጹም ማደሪያ እንሆናለን። ያን ጊዜ ከክርስቶስ አምላካችን ጋር ፍጹም ህብረት ይኖረናል። እግዚአብሔር አምላካችን ከእርሱ ጋር ፍጹም ህብረት ይኖረን ዘንድ ፍቃዱ ሆኖም ፍጹም ማደሪያው ያደርገን ዘንድ ቀደልን እንቆይ።